የመጀመሪያ ክፍል አስራ አንድ አንገቴን ሰበርኩ። በእጁ ቀና እያደረገ የኔናት በጣም ይቅርታ፣ የሚደብርሽ አልመሰለኝም ነበር አለኝ። አራ አልደበረኝም፣ በቃ የመሸኮ ነው፣ ወደ ቤት እንሂድ አልኩት። እሺ ብሎ ተነሳ። አብረን መራመድ ጀመር። ምንም ቃል አልተነፈስነት። ሁሌም የምንለያይበት ቦታ ስንደርስ ቆመ። ዛሬ እንደሌላው ጊዜ ጉንጩን ስሜቻው አላልኩትም። በቆመበት ትቼው ወደ ቤት ገባው። የሳሎኑን ወንበር አልፌ ክፍሌ ገብቼ መስተዋቱ ፊት ቆምኩኝ። ከንፈሬን በጅ እያነካካው መኖር አለመኖሩን አረጋገጥኩ። በቦታው ነበር። ግን ያው የተቀነሰበት ወይም አሮን ቀድሞ የረሳው ነገር ካለ ብዬ በጅ ቼክ እያደረኩ ነው። ወዲያው ስልክ ጠራ። የኔ ፍቅር ባላ በጣም ይቅርታ፣ ወላሂ አስቤው አይደለም፣ ድንገት ነው አለ። ሳቂኒ በገዳፍኝ። እሺ አልኩት። ወላሂ አንቺ እንደሚከፋሽ ባውቀው ኖሮ አልጨብጥሽ ሙላ እንኳን መሳም አለኝ። የእኔ ውድ ችግር የለውም ደግሞም አላኮረፍኩም፣ ቅድም ደንግጬ ስላስደነገጥኩ በጣም ይቅርታሽ አልኩት። ፊትሽን እኮ አይቼዋለሁ የእኔ ውድ በጣም ተለዋወጥሽብኝ፣ ከዚህ በኋላ አይደገመኝም አለኝ። እሺ ውድ ችግር የለውም አልኩት። ማማዬ አልጠላሽኝም ማለት ተዳፈረኝ ብላሽ ያለበርኩሽም አይደል አለኝ። አረው ውድ ያለበረኝ ምንድን ነው አልኩት። እሺ የእኔ ፍቅር ግን ቆይ ህልምሽ ምንድን ነው አለኝ። ህልሚማ አንተ ነካ ካንተ ጋር እስከ ጥቅ ድረስ መኖር አንተ የልጆች አባት ማድረግ በቃ ያበደ ላይፍ ካንተ ጋር መኖር አልኩት። ካንተና ካንተ ጋር ብቻ እኔም እኔ ውጭ አንቺን ሀላሌ እንድትሆኚ ብቻ ነው የምፈልገው። ደግሞ በቅርቡ ከማሚ ጋር አስተዋውቅሻለሁ እሺ አለኝ። ኧረ እባክህ ምን ናት ብለህ አልኩት። ያው የወደፊት ሚስቴ ናት ነው። ቆይ ቆይ ቆይ ፍቅር ግን መቼ ነው የምንጋባው አለኝ። እንዴ ብሎ ያው ትምህርት ስንጨርስ ነው አልኩት። ወይ ግን ውዴ መቼ ነው የሚያልቀው? ያ ቀን በጣም ሊናፈቀኛለኝ። ባክህ ከኔ በላይ አልናፈቀህም። ግን ያው ለማሚ የምላት የልጆቼ እናት ናት፣ በቃ ህይወቴ ናት ብዬ ነው የማስተዋውቅሽ። ከልቡ ነበር። እኔም ከልቤ ደስ አለኝ። ልክ ብለሃል አልኩት። ደግሞ የኔ ፍቅር ስንት ልጆች እንዲኖር ነው የምፈልገው አለ። ኧረ አይሆንም ውዴ፣ አራት ነው የሚኖረን፣ ሁለት ወንድ ሁለት ሴት። ደግሞ የመጀመሪያው ልጃችን ወንድ ነው አልኩት። አይ የመጀመሪያውማ ሴት ናት አለኝ። እንዴ እኔ ወንድ ነው የምፈልገው አልኩት። በቃ አታኩልፊ ወንድ ይሆናል አለኝ። በቃ ተወሰነ። እኛ የምንፈጥረው ይመስል የመጀመሪያ ልጃችንን ወንድ አለ ነው የኒኮ ፈጣሪ ምን አይነት ልጆች ቢሆኑ ነው በእኔ ስራ ጣልቃ የሚገቡት ብሎ ተናዷል። አሊያም ደግሞ እሱ ቆብን ይሆናል። ደሞም ልክ እንደ እናቱ ቆንጅዬ ነው የሚሆነው አለኝ። እሱማ ግድ ይለዋል። በዚህ አስቀያሚ አባቱ ቆጣማ መክሰሩ እኮ ነው ሲያሳዝን አልኩት። አልቀረብሽም ባክሻለኝ ብቻ እንዲህ ስንቃለድ ከቆየም በኋላ ከሳሎን ኢልሃም የሚል ድምጽ ሰማሁ። በቃ የእኔ ፍቅር ቻው አልኩት። ቆይ ቆይ ቆይ እንዳዘጊው በጣም በጣም አፈቅርሻለሁ፣ ሁሌም እሺ መቼም እንዳትረሽ አለኝ። እኔም አልኩት ቻው ስለው ተሰናብቶኝ እንኳን ስልኩን አልዘጋውም። እህ አዘጋውም እንደይ አልኩት፣ አንቺ ዝጊው። ኧረ እኔ ወዳንተ ዝጋው፣ በእናትሽ፣ በቃ አንቺ ዝጊው አለኝ። የኔ ፍቅር ዝጋው እየተጠራው እኮ ነው አልኩት። ስለምናፍቅኝ እኮ ነው አለኝ። እኮ እኔም እኮ አውቃለሁ በጣም ነው የምናፍቅኝ አልኩት። በቃ በቃ ቻው፣ እሺ ብዬው ስልኩ ተዘጋ። እንዲህ ስንሆን እኮ የኔ ቴሌዎች ጎሽ የኔ ልጆች በርቱ እያሉን ይሆናል። የኔ ባል ስወደው እኮ። ያው ማሚ የሆነ እቃ እንዳቀብላት ነበር የፈለገችኝ። አሁን የሚኖረው ከአሳዳጊው ጋር ነው። አሳዳጊውን በጣም ነው የሚወዳቸው። እማዬ እያለ ነው የሚጠራቸው። እኔም እማዬ ማለቱን ተክኝበታለሁ። እናቱ ከአዲስ አበባ ብር የላክች ነው የሚተዳደሩ። አባቱም በልጅነቱ ነው ወደ ኪራ የሄዱት። ሁሉ ነገር አንጀት ነው የሚበላው። ከማዘሩ ጋር የማይኖረው እሷ የሌላ እምነት ተከታይ ነች። እሱ አብራት እንዲኖር ደሞ የግድ እሷን እምነት ካልተቀበልክ ብላ ችክ ትላለች። እሱ ደግሞ ይሄንን ማድረግ አይፈለገም ማለት አያደርገውም። ለዛ ነው እዚህ ያለው። አሮንዬ እኮ ሁሉ ነገሩ አንጀት ይበላል። የኔ ባል ሲወደው እኮ። ልክ እንደ ሁል ጊዜው ዛሬም ከአሮን ጋር እያነበብን ነው። ከቤት ሰራተኛዋና ጓደኛዋ አሉ እኛ ሻይ አፍሊልን ብለናት፣ ወርቅም ሻይ አፍልታ አመጣችለን። ያው ሻይ ለወሬ አሪፍ ነው ማለት ለጥናት የምንደዛው አስራ አንድ ሰዓት ላይ ወደ ቤት እሄዳለሁ ሲለኝ ልሸኘው ተነሳው አብረን ወጣን። ስልኩን ተቀብዬ እየነካካው ስልኩን ሳይ ሳንቲም አልነበረው። ቆይ ውዴ አንድ ያልኩኝና ወደ ሱቅ ጎራ ብዬ መቶ ብር በጄ ነበር ባለሃምሳ ብር ካርድ ገዝቼ ስልኩ ላይ ሞላውለት። ተመልሼ ምንድን ነው አለኝ። አይ ምንም አይደለም። ለሱ ልነግረው አልፈለግኩም። ያው ቤት ሲደርስ ሰርፕራይዝ ላደርገው ብዬ ነው። ማስቲካ ስለገዛውኝ ማስቲካ ሰጠሁት። አብረን እያላመጥን መራመድ ጀመርን። መታጠፊያው ጋር ቻው የኔ ፍቅር ብዬ ጉንጩን ሳምኩት። ወደ ቤት ተመለስኩ። ማታ ላይ ሃሩን ለመደወሉ እያስገረመኝ የኒኩ ተናዱ ይሆናል ወይኔ ጉዴ አልኩና ህደውልለት ስልኩን ስልኬን ብፈል ብፈልግ አጣሁት። ወርቄንም ማይታው ከሆነ ብዬ ብጠይቃት እንዳላየችው ነገረችኝ። አብረን ቤት ውስጥ እስኪገለበጥ ድረስ ፈለግን ግን ላገኘው አልቻልኩም። አዲስ ስልክ ነበር፣ ከተገዛ አምስት ወር እንኳን አልሞላውም። የት ገባ ይባላል። መጨረሻ ላይ ወርቄ ጉድ ጉድ እያለች መቀወጥ ጀመረች። እኔ ክፍሌ ነኝ፣ አልጋ ስር ወድቆ ከሆነ ብዬ እያየሁት ነው። በመሀል ግን የወርቄ ጩኸት በጣም ሲበረታ ከአልጋው ስልተነስቼ ወደ እቃ ቤት መሮጥ ጀመርኩ። ክፍል 12 ይቀጥላል። ዘኮ ነበር የመጀመሪ ክፍል 12። እኔም በድንጋጤ ካለውበት ተነስቼ ወደ ቃ ቤት ተራመድኩኝ። እዛ ስደርስ ወርቄ ጉድ ሆነናል፣ ጉድ ሆነናል ይሉዬ ትላለች። እኔም ግራ ገብቶኝ ምን ሆንሽ አልኳት። እሷን ማመን አልነበረብኝም። የእጅ አመል አለባት ይሉኝ ነበር። እኔም በንዴት ምን ማለት ነው? እንዴት አመሉን የማታውቂውን ሰው እቤት ድረስ ታስገቢያለሽ? አልኳት እሷም እየተንተባተበች እምልልሻለሁ፣ አውቄ አይደለም፣ በእውነት እመኝ። ከዚህ በፊት እንደምታደርግ ነግረውኝ ነበር። እኔ ግን የቅናት ወሬ ነው ብዬ አላመንኳቸውም ነበር። ወይኔ ወይኔ! አለች ደጋግማ። ወዲያው ድንጋጤ ወደ ተጋባብኝ። እስቲ ፍጠኝ፣ ሌላም የጠፋ ነገር ካለ እንፈትሽ አልኳት። ደግነቱ የነፋዘር መኝታ ቤት